እንግዲህ ኖላዊ ድራማ እንደተለመደው ፍትፈታችን ይዘን መጥተናል ዛሬ እንኳ እፈተፍት አይደለም አንዳንድ ጋዜጠኛ ነን ያሉትን እንደው ለመንቀፍ ነው እንጂ ለምን የምትሉኝ ግማሹ ክፍል አርባ ስምንት ላይ ነው ግማሹ ክፍል አርባ ዘጠኝ ግማሹ ክፍል ሀምሳ አረድነውም ዛሬ ሳይ ሀምሳ ነው ደርሰዋል አቸው ጉድ ያስብላል ኧረ ተው እስከ መቼ ነው ስተታችን ሔዋን እስተቷ ወደዚች ምድር ተጥላ የሁኛም እስከ ዛሬ ሰነሰቃይ እንኖራለን። አረ ተው ተው። ይቺ ሔዋናት አዳምና ሔዋን ይላል። በባ ማሳሳት ብላ በገዛ ስተቷ ወደዚህ ምድር ተጠላ እኛም ዛሬ ይሄው የእሷጣ ደርሶን ስንፈጋፍቅ እንኖራለን። አረታው የውነት ተናገሩ እስከ መቼ ነው ውሸት? አረታው ክፍል አርባ ዘጠኝ ማንዘራ ክፍል አምሳ ማንዘራ ክፍል አምሳ አንድ የደረሳችሁት እራሱ የድራማው ባለቤት ቢያችሁ ቢሰማችሁ ምን ይላችሁ? እናንተ ነውረኞች! አረተው እንደ ይሆን አትሁኑ! ሔዋን እባብ አሳሳተኝ ብላ ወደዚህ ምድር የተጣለችው እሷን አስታውሱ። መቼ ነው እውነት የሚኖረን? አረ ተው ተው፣ ስንብላችሁ የማዳምን እሩዝ ቀቅሉ። ያለ ስራችሁ ገብታችሁ አትቀፈጣጥሩ። የምትሰሩ ከሆነ በትክክል እንደ አንዳንድ ጀግኖች እህቶች ትክክለኛውን መረጃ ይዛችሁ ነው እኔ የምለው መቼ ታይቶ ነው ይህ ሁሉ ከአርባ ዘጠኝ ወዲህ ያለውን? አረ ታው ተው! እንደው የቸኮራችሁ እየፈጠራችሁ ነው። ማህበረሰቡም ሕዝቡ የማይላችሁ የሚያዩ የእውነተኛ ዜና ትክክል ሲሆን ነው። አረ ተው! የማዲያም ቅመሞች ወዴት ነው ሩጫው? ቶሎ በሉ ያላችኋል እንዴ! እራሱ የድራማው ባለቤት ይህንን ቢያይ እራሱ አይዝቅባቸውም ወይ? ሁለተኛ ድራማዬን እንዳትነኩ ምን ሊበቃችሁ? ኧረ ተው ትክክለኛ ከትፊቱ ትክክለኛ ተበጥረቁ። እኔ ዛሬ ክፍል አርባ ክፍል ሀምሳ ወዘተ ልላደልም፣ የመጣሁት እናንተን ልመክር ነው። ለማንኛውም ረጋ በሉ በትክክል እንትልመሉ እዚ ጋ እንትና እንትና እያላችሁ፣ ኧረ ሰውን አታሳስቱ። ጋሽም እየው እዚ ጋ ለብሷ ምድረሰሰ እያሳያት ነው። ወይዘሮ ፍንዳታ ብቅ ብለዋን ከወዴት ብቅ እንዳሉ ባይታወቅም ብቅ ብለዋል። የትየ እናት የልጆቹ አያት ማለት ነው። እንደዚህ አምሮባቸው የኔ ልጅ በጣም የምታምሩ፣ አቤት ውበትሽ፣ ፀባይሽ እኮ እንደ ልጅነትሽ እያለቻት እየገበጠጠረች ነው። ይችኛዋ ደግሞ በጣም ጥሩ ሰራ ምናምን ስትላት አንች ጋር ካለብላሸሻ ድማ አለች። ወይዘሮ ፍንዳታ እንዳታ ወደ ህጻም አይደች ህፃኑም ተወልዳ አደገች። አርገሻን ኮ ወፍረሻ ስትላት እናቴ ምግብ እያበላች ላ ወዘደ አለች። እሲጋ ደግሞ መጥታ ሰራተኛዋን መበላት ጀመረች። እትየ ምን ነው ምትላት ተገባ ትሰድባታለች። ቤቷን ፊቷን ክፍታ አድርጋ አረምና ጠፋውን አረም ምንድነው ችግሩ ትላታለች። እትዬ የተባለችውም የቤት ባለቤት አሁን ዶክተሩ ነይ ብሎኛል ለሆነ ጉዳይ ፈልጎኛል አለቻት። እትየ በሰላም ይሆን ስትላት ምንም ምጥሩ መልስ አልሰጠቻትም። ዶክተሩና እትየ ሁለቱ ናሙናውን ሊደብቁት ነው፣ ዛር እንደውቁት ነው እናት አቤተኛ ነገር። ለማንኛውም ዛሬ ልዘግብ ሳይሆን ትክክለኛውን ዘገባ አቅርቡ እኔም ብዙ ዩቲዩበሮችን ዙሪያ ያየሁ ዛሬ ሆነር ለመናገር ማለት ነው። ግማሹ አርባ ዘጠኝ ግማሹ አርባ ስምንት ግማሹ አምሳ ዛሬ አምሳ አንድ ይገባሉ፣ ነገማ አምሳ ሁለት ይገባሉ። አይነታዎቹ ዋናዎቹ ሳይለቁ እነሱ ከየት እያመጡት እንዲሁ አላውቅም። ጋሽ ወረቀት ገለጠ ብላ እንዲያለው አዎ፣ እትየባዩሽ በቢላ ተያዘች ተያዘ። ምክለኛ ዜና እያቀረባችሁ ለማህበረሰባችሁ የሚከታተላችሁ አምጡላችሁ አምጡልን። እንደው ዝም ብላችሁ ውሸት አትበጣጥርቁ። እንግዲህ የሔዋንን ነገር ነግሬያችኋለሁ። ሔዋን እባብ አሳሳተኝ በማለት ወደዚህ ምድር ተጥላ ይኸው እኛም ዛሬ እንሰቃያለን። እሷ ባትጣል ኑሮ ገነት ነበርን። ሰምታችኋል። እናንተም አንዳንድ እንደው ሲበሉ የላኳችሁ ሰዎች አትሮጡ፣ ፈጠን ፈጠን አትበሉ፣ ሩስ ታሳርራላችሁ። ደስታችሁን ዝምብላችሁ እጣቡ ሩሳችሁን ቀቅሉ። አረ ልባችሁ ተደፍኗል። አረ ማስተዋል ያነሳችሁ ታውተው ቁም ነገር የድራማ ቁም አለም ሁሉ የሚያየው ስለሆነ እና ክፍል አርባ ዘጠኝ ክፍል አርባ ዘጠኝ ክፍል አምሳ ክፍል አምሳ አንድ የት እንዳመጣችሁት ባይታወቅም ለማንኛውም መልካም ይሆናል። አቤት እተየባይሽን እዚህ ጋር በቪላ ሊያንቃት ነው፣ ሊያርዳት ነው፣ ሊገላት ነው፣ ሊያፈናት ነው አቤት አቤት ይላል። ግማሹ ደግሞ ውጤቱ ወጥቶ የሚያስደስት ዜና ይላል። ግማሹ ያለቅሳል። ለማንኛውም መልካም ለቅሶ፣ ለምታለቅሱትም ለምትበጠረቁትም መልካም መበጠረቅ፣ የውሸታችን መልካም ውሸት እላለሁ። መልካም የውሸት ዘመን ይሆንላችሁ፣ የውሸት ጊዜ ይሆንላችሁ። እዲያታም እንግዲህ በዚህ መልኩ አምሮባት እንደዚህ ብላ ብቅ ብላለች። ሕፃን ልጅም ተወልደች አደገች ብለው ብቅ አድርገው አምጥተዋል። ለማንኛውም መልካም የፈትፈታ ጊዜ የሆነላችሁ። ለውሸት አንደኛ አትሆኑ፣ ለቁም ነገር ፊት ቀዳሚ ሆኑ። ወዳችኋለው ሰላምታ